ስለሚያደርገው ሰው አሁንም በራሱ ስህተት ነው ብያለሁ። ምናልባት እንደዛ ባትለው ብዬ ያሰብኩትን ሀሳብ የተናገረችው እዛ ጋር፣ ቴዲ ዘፈን ትዝ ይላችኋል፣ ኃጢአት ነው ብላችሁ አልፋችሁ ትሆናል እኮ ናተ ጅሎቹ። እና ዘፈን ሲመጣ ሲቀይረው፣ ለምን ቀየርከው አልኩት፣ አስፈልግም አለኝ። ከዛ ስለ ዘፈን ኃጢአትነት ነገረኝ። እኔ እንደዛ አላለም አልኩት። የሆነ ነገር እንዳለ ስትናገር እንዲህ ብላ ነበረ። በጣም የድሮ ኢንተርቪው ነው፣ ላሰማችሁ እና ያኔ ትነካለህ አንዳንዴ አንተ እንደውም ካታቅሙ ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦች ሁሉ መልካም ሁሉ ሸጋ ነው ወይ ታዲያ? ሁልጊዜ እንደምመርቃችሁ እውነቴን ነው ምላችሁ፣ ደስ ብሏችሁ አሜን በሉ የትኛውንም እምነት ብትቀጠሉ ጠላታችሁ እናንተን ያገኛችሁ የመሰል እለታ ያ ሊያጠፋችሁ የሳባችሁ አካል ጥርሱ ያስገባችሁ የመሰሉ እለታ ምንም እንኳን በሰው እይታ አርፍዶ የሚመጣ ቢመስልም፣ ሲደርስ ግን ማንም የማይቀድመው ፈጣሪ ያ ነገራችሁን ያ በረከታችሁን እናንተ ስትሄዱ በረከታችሁ ሲመጣ ያጋጫችሁ አቡ እኔ ለራሴ አሜን ብያለሁ። ታዲያ በዛሬ መርሃ ግብራችን ወንድሞቼ እና እቶቼ ከርዕሱና ተምኔሉ ላይ እንደተመለከታችሁት ዘፈንና ዘፋኝነት የሚለውን ሀሳብ አጽንኦት ሰጥተን እንድንነጋገር ያስችለን ዘንድ ዘሪቱ ከበደ ከሰሞኑን ከዶክተር እንዳለ ጌታ ጋር ያደረገችውን ኢንተርቪው እናነሳለን ማለት ነው። የተጠየቀችው ጥያቄ አለ፣ የመለሰችው ምላሾች አሉ። ታዲያ እዛ ኢንተርቪው ላይ ትክክል የሆነችውን እንዲሁም ደግሞ ለምን እንደዛ ማለት አስፈለጋት ብዬ ያሰብኩትን ነገር እናነሳና ዘፈን ምንድን ነው? ዘፈን ኃጢአት ነው ስንልስ ምንድን ነው እያለን ያለ ነው። በዋናነት ኃጢአት ራሱ ምንድን ነው? ስለዚህ ወጣቶች ከሆናችሁ ባካችሁ እስከ መጨረሻው ድረስ ተከታተሉ። ታዲያ ወገኖቼ በዚህ ቃለ መጠይቅ ላይ ዘሪቱ ከበደ እህታችን የተጠየቀችው ጥያቄ አለ። ያም ጥያቄ ምንድን ነው? እንግዲህ ለበርካታ ዓመታት ምናልባት አለማይነትን ከዘፈኗ ፌዳዋ ታድጋ በማስወጣት ይህ እውነት ጥሩ የሚመስሉ ፖዘቲቪቲ የሞለባቸውን ዘፈኖች እየዘፈነች ሃይማኖት ውስጥም እየተሳተፈች እዛኛውም አለም ላይ የሆነ ነገር ማድረግ ይቻላል፣ መንፈሳዊ የሚባለው አለም ላይም ደግሞ የሆነ ነገር ማድረግ ይቻላል፣ የሚጣላ አምላክ የለም፣ ቀኝ ግርዜ፣ ግራ ግርዛ የሚል አይነት ጀብዳዊ የሆነ አጀንዳ ይዛ ስትንቀሳቀስ ነበር። ታዲያ በቪዲዮ መጨረሻ አካባቢ ላይ ወገኖቼ፣ የዛሬውን ሀሳብ እዚህ ላይ ተመርኩዘን ስለሆነ የምናወራው ማለት ነው፣ አንድ ተመልካች አንባቢ ጥያቄ ይጠይቃታል። እሺ የመጀመሪያው ጥያቄ ዘሪቱ ሙዚቃ ላይ ያለሽ ምልከታ ተቀይሯል ወይ? የሆነ ጊዜ ፌስቡክ ላይ ዝርዝር ሀሳብ ጽፈሽ ነበር። በደንብ ጠለቅ አድርገሽ ማለት ከመጽሐፍ ቅዱስ ጋር እያጣቀስሽ ምን እያለሽ በአቋም ይጸንቻለሁ ብለሽ ጽፈሽ ነበር። እና የአቋም አሁንም ቀጥሏል ወይ? በዛው ጸንተሽ ቀጥለሻል፣ ወይስ በቃ ከዚህ በኋላ ወደ መንፈሳዊ በዛው ቀጥ ማለት አሁን አልበም አውጥሻል። አይ ቲንክ መንፈሳዊ አልበም ማለት ነው እና እና በዛው ጸንተሽ ቀጥለሻል፣ ወይስ የበፊቱ አቋም እንዳለ ነው ወይ? ጥሩ እንደ ማንኛውም ነገር አሁንም የተለየ አቋም የለኝም። ሙዚቃ በራሱ ነውር አይደለም፣ ጥበብ ነው፣ መንገድ ነው። በዛ መልካም ነገር ማስተላለፍ ይቻላል፣ መጥፎ ነገር ማስተላለፍ ይቻላል፣ በራሱ ማለት ነው። ከዛ ዘፈን የሚባለው ደግሞ አገልግሎት ተያይዞ ብዙ ነገር አለው፣ ብዙ ዓለማዊነት ያለው በቃ በበጎ የማያንጽ ብዙ ነገር አለው። ከሙያው ጋር ተያይዞ ግን ለቻለበትና፣ ያንን መልካም ነገር ለማካፈል ህብረተሰብን ለመጥቀም ጸንቶ ለሚያገለግልበት ሰው በብዙ ነገር ራሱን ጠብቆ ለሚያደርገው ሰው አሁንም በራሱ ስህተት ነው ብዬ አላምንም። እንደሰማችሁት ነው ወገኖቼ። ምናልባት እንደዛ ባትለው ብዬ ያሰብኩትን ሀሳብ የተናገረችው እዛ ጋር ነው። በጣም መልካም ነገሮችንም ስለተናገረች ማለት ነው ወገኖቼ። ከማንም ተሽለን አይደለም፣ ለምን እንደዛ አሉ እንዲህ ያሉ ምናምን ብዬ ስጮህ ማለት ነው። ነገር ግን ይህንን ንግግር የሰማ አንድ ወጣት ሚስ አንደርስታንድ አድርጎት ሲያበቃ በቃ ሺ ልሂድ ብሎ እዛው ሄዶ እዛው ቀርቶ እንዳይቀርብን ስለፈለግኩኝ አያችሁ። አንድ ታሪክ አለ። ጨው ውሃ ልትቀዳ ሄደች በጠዋት ተነስታ አሉ ከዛስ የሚባል ታሪክ እንደሌለው ነግሬያቸዋለሁ። ጨው ውሃ ለመቅዳት ስትሄድ ፍጻሜዋን እየደመደመች እንደሆነ አልገባትም ወገኖቼ። በዘመናት መካከል በዘመናት መካከል ዋና ልታስተምሩት ከማትችሉት ነገር አንዱ ጨው ነው። ጨውን ዋና ላስተምራት ብለህ ውሃ ውስጥ ይዘህ የገባት ቀን ውሃው ይውጣትና የራሱ አካል ሲያደርጋት፣ ቅድም እያስዋኛት ነበር። አሁን ግን እጅህ ላይ ውሃው ብቻ ነው ያለው። ቢኮዝ አንዳንድ ነገር አንዳንድ ቦታ መግባት ቢችልም መውጣት ግን አይችልም። የቴዲ ዘፈን ትዝ ይላችኋል? ኃጢአት ነው ብላችሁ አልፋችሁ ትሆናል። እኮ ናተ ጅሎቹ አይድሌ ሀይሌ ምን ነበረ ንገሩኝ እስኪ እንትን ነው። አውቶቡስ ውስጥ እየተጓዙ አሉ ሰዎቹ። የሆነ ታዋቂ ዘፈን ኢትዮጵያ ዘፈ ዘፈን ይዘፈናል አሉ። ከጉዞ እየመጡ ነው እና ተከፍቶ ድንገት ነው እና ከጉዞ የመጡ ደግሞ ከቤተክርስቲያን ነው እና ለካ ሁሉም ጸጥ ብሎ እያዳመጠ ነው እና ልሳያውቆ ዝግታ ሰው ለካ ሁሉም እያዳመጠ ነው። ግላቸውም አለ ሰልስል ያዘው ነገር አለሙን ከሮ ከሚበጠስ ላልቶ ከሚፈታታ መካከል ላይ ማድረግ አይከፋም። ሰምታችኋል። አንዳንዱ በዘፈን በሙዚቃ ካሴቱን ቸብችቦ ቸብችቦ ፎቅ ሰርቶ መኪና ገዝቶ ሀብታም ሆኖ ወደሌላ ወደ እምነት ወደ እኛም ሲመጣ ወደ ፕሮቴስታንት ሲመጣ የት ነበር? ጨለማ ውስጥ ነበርኩ። እንዴት ነው አንተ ያን ሁሉ ኑሮ ተንደላቀ የኖርክበትን ሙያ እንዴት ጨለማ ይባላል? ነውር ነው ታዲያ። ወገኖች ይሄ ሁለቱም ጋር እግራቸው ረግጦ መሀከላዊ ጥቁርም ነጭም ያልሆኑ ግራጫዊ አስተሳሰብ ያላቸው ዘፋኞች በጣም ብዙ ናቸው፣ አሁን ላይ ማለት ነው። አምላካቸውንም የሚያመሰግኑ ክለብም የሚያስጨፍሩ ማለት ነው። ይሄ አስተሳሰብ ደግሞ ወገኖቼ በነዘሪቱ ዘመን ነው በጣም ፈንድቶ ብዙዎችን የጠቀለለው ብዬ አስባለሁ። ኤልያስ መልካ፣ ዮም መኮንን፣ እነዚህ ዘሩባቤል ምናምን ማሪባንድ ውስጥ ያሉ እነ ሄኖክ በርካቶቹ ከቤተ ክርስቲያን የወጡና ዘፈን ውስጥም ቤተክርስቲያን ውስጥም አለን ብለው በርካታ ሙዚቃ ትምህርት ቤቶች ውስጥ ያሉ ወጣቶችን በዚህ ሀሳባቸው የወጓቸው ናቸው። ታዲያ ወገኖቼ ዘሪቱ ከበደ ያንን ከተናገረች በኋላ ጠያቂው ዶክተር እንዳለ ጌታ አንድን ሀሳብ ያበራራ ጀመር ማለት ነው። እሱ ዘፈን ኃጢአት ነው ብዬ አላምንም፣ ዲያቆን ነው፣ ዘማሪ ነው፣ የኦርቶዶክስ ተዋሕዶ እምነት ተከታይ ነው ሲነግረኝ ለየው፣ ታወቅኩት እና ዘፈን ሲመጣ ሲቀይረው ለምን ቀየርከው አልኩት፣ አስፈልግም አለኝ ከዛ ስለ ዘፈን ኃጢአትነት ነገረኝ። እኔ እንደዛ አላምንም አልኩት። ዘፈን ኃጢአት እንደሆነ አታምንም? እኔ ምን አይነት ዘፈን የሚለው ላይ ነው ያለሁት፣ ምን አይነት ሙዚቃ ላይ ነው ያለሁት። ከአንቺ ጋር አደረግ፣ ሲነጋ ልሞት፣ አፈር አይደለ ሞ የተፈጠርኩት አይነት እንትን ልዝናናባቸው እችላለሁ። ግን ለእኔ እንትን በፍጹም ልክ አይደለህም አለ። እንግዲህ የማህሙድ አህመድ ስለ ሰላም የዘፈነው ጥላሁን ገሰሰ ስለ ሀገር የዘፈነው ሌሎችም ጌታቸው ካሳ ሌሎችም ስለ ሀገር የዘፈኗቸው ዘፈኖች ስለ ሰላም የዘፈኗቸው ዘፈኖች ስለ ቤተሰብ የዘፈኗቸው ዘፈኖች ሀጢያት ከሆኑ ይገርመኛል። አይመስለኝም። ስለ እንደዛማ ችግር የለው ማለት ነው። ታዲያ ወገኖች፣ እኔ የምትሰሙኝን እናንተን ግሬ ኤሪያ ላይ እንዳትቆሙ ስለምፈልግ ነው እንደዚህ ምጩሁ ማለት ነው። ማንም ላይ ጥላቻ የለንም ሁሌ እንደምነግራችሁ ነገር ግን በጥቁርና በነጭ መካከል ያለ ጥቁርም ነጭም ያልሆነ አምቴሊንግ ሁልጊዜ ነው የምነግራችሁ። የሆነ እቃ ቶይሌት ውስጥ የምትጠቀሙት እቃ ባዝሩም ውስጥ የምትጠቀሙት ዕቃ እንግዳ ሲመጣ ክትፎ ላታቀርቡበትም ነው ቶይሌት ውስጥ የገባው እዛ ቦታ ከዋለ እዚህ ቦታ እንዳይውል ማለት ነው በመሰረታዊነት ደረጃ የምትዘፍነው ነገር ምንድን ነው ግጥም ውስጥ ጥሩ ነው አይደለም የሚለው ነገር አይደለም ዘፈንና መዝሙር መካከል ያለው ልዩነት ወገኖቼ ለሆነ አካል የተሰዋና ለሆነ አካል ያልተሰዋ ነገር እንጂ ምን እያልኳቸው ወገኖቼ፣ ዘፈን አለማይነት ውስጥ ያሉ መልካም ሶኮልድ መልካም የሚባሉ ነገሮች በሙሉ ሲጨርሱ የሚሰዉት ወይ ለአጋንንትና ለሰይጣን ነው፣ ወይ ደግሞ ለሰው ስንፍናና ለወደቀው ለዚህ ስጋችን ነው። ከዛ የዘለለ ነገር የለም። በነገራችን ላይ መዝሙር ሲሆን ግን የሚሰዋው ለአምላክ ነው፣ የሚሰዋው ለፈጣሪ ነው። ወገኖች አያችሁ፣ ማይክል ጃክሰንን የመሰለ ትልቅ ዘፋኝ በአለማችን ላይ ተነስቶ አያውቅም። ማይክል ጃክሰን ወገኖቼ በህይወቱ ዘመን በሙሉ ከአጋንንት ጋር ፈርሞ ሲሰራና እሱ በሚቆምበት ሰዓት ላይ ሊዘፍን ነው የቆመው። ነገር ግን ብዙ ሰዎች እሱን ሲያወጥ እራሳቸውን እየሳቱ ምናልባት ከአምላክ እኩል ከአምላክም በበለጠ በአንዳንድ ሰዎች ጭንቅላት ውስጥ ሲከበርና ሲመለክ የነበረ ሰው በህይወቱ መጨረሻም አጋንንት ተጫውቶበት ነፍሱን የወሰዳት ራሱ አጋንንት ነው። መከራከር ትችላላችሁ በዚህ ጉዳይ ኮሜንት ላይ ከኔ። ነገር ግን ማይክል ጃክሰን ምን አደረገ ሲባል አብዛኞቹን ዘፈኖቹን ብትመለከቱ እኮ ሰው የሚወደው የሰውን ልብ ስለሚዘፍን ነው መልካም የሆኑ ነገሮችን ጥሩ የሆኑ ነገሮችን በጣም በርካታ ዘፈኖች ውስጥ ጠቅጥቆ በሚገርም ቃላትና ዜማ ቀምሮ አቅርቦልናል፣ እኮ ማይክል ጃክሰን እንዴ። ማይክል ጃክሰን እኮ ወገኖች የስድስት ስልሳ ስድስት ዋና ፒዮነር ነው። አጋንንቱ ይጠቀምበት ነበር። ስንት ዘፈኖቹ ኑ ለሴጣን ፈርሙ፣ ራሳችሁን አሰናብቱ፣ አምላካችሁን ካዱና በቃ ሴጣንን አምልኩ የሚሉ ግጥሞችን እኮ ስለገጠመ እኮ አይደለም ነሰስርሊ አያችሁ ኢስ ኖት አባት ደ ላይሪክስ ኢስ ኖት አባት ደ ሜሎዲ ወገኖቼ፣ ስለ ግጥሙ ስለ ሙዚቃ አይደለም። በዋናነት ዘፈን ኃጢአት የሆነበት ምክንያት ዘፈን ከተቀናባበሩ ድምፆችና ሙዚቃዎች በስተጀርባ በካፕ የሚያደርገው አንድ አንተ የማታየው የሆነ አካል አለ እያልኳችሁ ነው ያለሁት። ያም ደግሞ ደ ስፕሪት ኦፍ ዲስ ወርልድ ኤ ኬ ኤ ዳቢሎስ ማለት ነው። አያችሁ ማይክል ጃክሰን ምን ብሎ ነው ለአገንንቷል የሚሰራ የነበረው እዚህ ጋር የምትመለከቱት ቪዲዮ ማለት ነው። ምን ብሎ ነው ምን ዘፍኖ ነው? ቆይ እንደዚህ ሰዎች እስኪያመልኩት ድረስ ራሳቸውን የሚሰጡት የተለየ ገንዘብ አይሰጣቸውም ወይ የተለየ ነገር አያደርግላቸው? ሂስ ፕሬዘንስ አልሆን። ወገኖቼ ከሰው የዘለለ የሆነ የማታዩት ነገር ግን እናንተን የሚቆጣጠር አካል ከጀርባው ነበር። መቼስ አምላክ ፈጣሪ እንዳልሆነ ታውቃላችሁ፣ ያጋነንቱ ዓለም እንጂ። በነገራችን ላይ እዚህ ኮንሰርት ላይ ማይክል የዘፈነው ዘፈን ወነቢ ስታርቲንግ ሰምቲንግ የሚለውን ዘፈኑ ነው። ይህ ዘፈን በነገራችን ላይ የሚያወራው ምንም አጋነንትን ስለማምለክ፣ ለጣዖት ስለመስገድ ምናምን አይደለም። የሆኑ ማለት ምክንያት ሳይኖራቸው ከሰው ጋር መጣላት የሚፈልጉ ሰዎች ወይም ደግሞ በቃ ጸጥ ብለህ በተቀመጥክበት ቦታ መጥተው ያለምንም ምክንያት የሚረብሹ ሰዎች አሉ ብሎ በቃ ይሄ ህብረተሰቡ ላይ ያለውን አንዳንድ ስንክሳር አውጥቶ የዘፈነበት ዘፈን ነው። አምቴሊንግ ዩ ጀስት ኢማጅን አሁን የነገርኳችሁ ዘፈን ሪሰርች ስሩበት። ራሳችሁ ዘፈን ነው ካላችሁ ኦፍኮርስ ዘፈን ነው። እዚህ ቦታ ተዘፍኗል። ሰዎች እንደዚህ ወድቆ ፌን ተሰርተውበታል። ግን ግጥሙ ነው ነሰሰርሊ ሰዎች እንደዛ ያደረጋቸው እውነት ለመናገር ወይስ የሙዚቃ ኮርድ የቤዙ ላይን ነው ከተባለ በፍጹም ከሙዚቃ ጀርባ የሚሰራ የሆነ የማታዩት አካል አለ። እናንተ ሙዚቃ የምትሰሙበት ምክንያት እና እሱ እናንተን ሙዚቃ ዘፈን የሚያሰማችሁ ምክንያት በጣም የተለያየ ነው። እሱ እያጠመዳችሁ ሲሆን እናንተ ግን እየተዝናናችሁ ነው እያልኳችሁ ነው። በጣም ትላልቅ የተባሉ እኮ የማይክል ዘፈኖች ወገኖች፣ እነ ቢሊጂን እነ ቢቲት እነ ማኒ እንደሚረር የሚባሉ ዘፈኖች እኮ ወገኖቼ ሞስት ኦፍ ዘም ሞስት ኦፍ ዘም በጣም ህብረተሰቡን የሚያንጽና ያለን ነገር እኮ ነው እያወጣ በሙዚቃ አዋስቶ የተናገረ ቢሊ ጂን የሚባለው ዘፈኑ ያው የሆነች ሴት ከሱ እንዳረገዘች ከዛ በኋላ ደግሞ እሱ ታዋቂ ስለሆነ ከሱ ለመጠቃቀም ብላ ስትቀርበው እሱ ደግሞ እምቢ ሲል ምን አይነ አይነት ነው፣ እንግዲህ ማለት ያለ የእነሱን ኑሮ የሚገልጽ ማለት ነው። ማን እንደሚረር የሚለው ደግሞ በቃ ማለት መጀመሪያ አካባቢን ህብረተሰብ መለወጥ ከፈለግ መጀመሪያ ራስ ለውጥ የሚል አይነት እንድምታን ያለው እንደ ይሄ እኮ ወገኖቼ እኮ ፕሮፋውንድ የሆነ እኮ መሰረታዊ እኮ ምክር እኮ ነው ለሰው ልጆች። ቢቲትም የሚለው እንደዚህ በቃ ማህበረሰቡ ዘንድ ያለውን ቫዮለንስን እንደዚህ አይነት ነገሮችን የሚቃወም ነገር ግን ማይክል ጃክሰን የማ ኤጀንት ነበር ሲባል ያጋነንት ማለት ነው። ዘሪቱ ከበደ ምናልባት ከ20 ዓመት ከ19 ዓመት በፊት ዘፈን ስትጀማምር እንግዲህ ዘፈኗ ከግጥሟ በዘለለ ከምታወጣው ድምፅ ቅላሴ በዘለለ የሆነ ነገር እንዳለ ስትናገር እንዲህ ይላ ነበረ። በጣም የድሮ ኢንተርቪው ነው ላሰማችሁ። እና ያኔ ትነካለህ። አንዳንዴ አንተ እንደውን ካታውቅም ሁሉ you write it ምናምን ደስ ይላል ትወደዋለ you feel it ስትዘፍነው እንትን እያልከው አይደለም ታቀነቅነዋለህ ነው የሚባለው። የሆነ ደስ ብሎ ትዘፍነዋለህ ነው ምናምንና ሰዎች ደግሞ ይሰሙታል። እንደሰማችሁት ነው ያለችውን አንድ ቃል አስተውሉ። አንተ እንደውን ካታውቅም ትለዋለች። የሆነ የሚቆጣጠራት አካል እንዳለ ማለት ነው። ብዙዎችም እሷ ስዘፍን ሲመለከቷት የሆነ አዲስና ግራ የሚያጋባ የሆነ ኮንትሮል የሚያደርግ ነገር ከእሷ ውስጥ ይወጣ እንደነበር በግልጽ ይናገራሉ። እንዳውም አርቲስት አልማዝ ኃይሌ ማሚ ማለት ነው እንግዲህ ታቋት አላችሁ ብዬ አስባለሁ። እኚህን እናት ብዙ ፊልሞች ላይ የተሳተፉ ናቸው። አሁን በህይወት የሉ ማለት ነው። ዘሪቱ ከበደ ለመጀመሪያ ጊዜ ሲያዩዋት ምን እንደተሰማቸው እንዲህ ተናግረው ነበር። በፊት የዚህ ለኤድስ የሚዘፈን የዘፋኞች እየተራ ዘፈን አለ። እዛ ላይ ሳያት በጣም ወደድኳት። መልኳንም ስትዘፍን ዘፍን ያላት ግፊት ከውስጧ መሆኗ፣ አንደኛ የምትዘፍነው ከሆዷ ነው። አይኗን የምትዘጋውም ስሜቷ ውስጥ ገብታል እና እንደውም እኔ ለብቻ የገመጥኩት ከሌሎቹ ሁሉ የእሷ የምታወጣው ድምጽ የምትበሳጨው ይቺ ልጅ እንደ ወገን ተጎድቶባት ይሆን እንዴ? በዚህ ህመም አልኩ ሳቆ ልጆቼ። እና በጣም ነው የምጥመኝ በጣም ነው ደስ የምትለኝ። ምንድን ነው የምትለው ግጥም ብትኝ አላውቅም። ግጥም አስተውሉ ወገኖቼ። ከሆዷ ነው የምታወጣው የሚለውን ቃል ደጋግሞ ይናገሩታል። እኔ ምን እንዳለች ግጥማ ምናምን ራሱ አልሰማሁትም። ብጠየቀኝ ማሆን አላቆም። ነገር ግን ደሪስ ሰምቲንግ የሆነ እንደዚህ እዚህ ውስጥ ገብቶ የሚያጠምድህ ነገር እሷን ስታያት ስትሰማት ማለት ነው። ዘሪቱም ይሄ ምን እንደሆነ አታውቅም። ኖ እንደር እኮ ምንም የተለየ ድምፅ ስላላቸው እ አደለም አንዳንድ ሰዎችን የምታደንቋቸው አንዳንዱን ነገር ኤክስፕሌን አታረጉት። ምክንያቱም ያንን ነገር እነዛ ሰዎች የዘፈኑት ወይም ደግሞ ሙዚቃውን ያቀናበሩት ከሆነ ከስፕሪት ሪልም ጋር ኮኔክት አድርጓል። ለዛ ከሆነ ወገኖች፣ ምናልባት በሌላ አይነት እይታ ትመልከቱብኝ እንጂ የእነሱ ጎራ በወቅቱ የነበረው ማለት ነው፣ በገና ስቱዲዮ አካባቢ የሚውሉ ልጆች እነ ኤልያስ መልካ እሷ አለች የመኮንን ምናም ምናም የሚባሉ ልጆች እኮ ዘፈናቸው ኤልያስ መልካ ሙዚቃው ምንም የተለየ ኮርድኮ ተጠቅመው አይደለም፣ የተለየ ግጥምም ስለገጠሙ አይደለም ከአንዳንድ ሰዎች በዘለል። ግን እነሱ ሲያደርጉት የሆነ የተለየ ነገር አለ። አንተ አታብራራውም፣ እኔም ላብራራው አልችልም። ምክንያቱም ነገሩ ከዚህ ዓለም ወጣ መንፈሳዊ ዓለም ላይ ያለ ነገር ስለሆነ ዘፈን ከግጥምና ከሙዚቃነት በዘለለ ስፕሪቹዋል ነገር ነው እያልኳችሁ ነው ወገኖች። ዘፈን መስማት ምን ችግር አለሁ ዋናው መልእክቱ አይደል እንዴ ብለህ ግባበት። ጨው ነህ ውሃ ልትቀዳ ሄድክ፣ ብለን ነው ምናም ነው ካልተመለስክ አይገርመንም ነገር ግን ባትሄድ እዚሁ ብትቀመጥና ጨውነት ወጥ ውስጥ ገብቶ የሆነ ሰው ሲበላ ይጣፍጥ የሆነ ዋስ ገብተ ሟምተ ማንም ሳይቀምስ ከምታርፍ ነው ለሚገባው ላት ነው የቪዲዮ አስተውሉ ወገኖቼ ኃጢአት የሚለውን ቃል ቃል እግዚአብሔር ሲተረጉመው ሀማርሻ ይሏል ግሪኩ ማለት ነው ካታ ይሏል ዕብራይስጡ ሚሲንግ ኤማርክ ማለት ነው። አስተውሉ ወገኖች ኃጢአት ነው ዘፈን ብለን ስናወራ ዩ አር ሚሲንግ ኤማርክ ነው። ወይም ደግሞ የተቀመጠልህ ልታሳካው የሚገባ አንድ ጎል አለ። እሱ ጋር እንዳትረስ የሚያደርግ ምናልባት ዳቢሎስ ራሱን ዲስካይዝ የሚያደርግበት ተኩላ ሆኖ ያበቃ ሲያበቃ በበግ ለምድ ውስጥ የሚመጣበት ነገር ነው። ይዘው ስትጨርስ ምደርሰው ሌላ ቦታ ነው፣ አምላክ ያስቀመጠልህ ላይ አይደለም። ዘፈን ማለት ሙዚቃና ግጥም ብቻ ሲሆን ከሱ ጀርባ አንተን ሚስሊድ ሊያደርግ ያለ የዘፈን አምላክ የሆነ ዳቢሎስ አለ እያልኳችሁ ነው፣ እንጂ መልክቱ እኮ ያው ሰላም ነው፣ ጥሩ ነገር ነው። ከየተናገሩት ጥሩ ነገር መናገር እኮ በራሱ ችግር ኖሩት አይደለም። ነገር ግን አስቡት፣ ለአንድ መሳሪያ ለአንድ መሳሪያ ትልቁ ስኬት እኮ ሲፈጠር የተፈጠረበትን ዓላማ ማስታቀንጡ መሳሪያው ነው። ከተፈጠረ ሊተኩስና የሆነ ነገር ሊያጠፋ ነው። ነገር ግን መሳሪያውን አምጥተ ቤት ብትሰቅለው ያምራል፣ እንደ ጌጥ ሊቀመጥ ይችላል። ምናልባት ማለት ነው። ነገር ግን መሳሪያው የተፈጠረለትን ዓላማ እያሳካ ነው ወይ ብለን ከጠየቅን፣ አይደለም ነው። ስለዚህ ለመሳሪያው ኃጢአት እዛ ግድግዳ ላይ መሰቀል ነው ማለት ነው። ምንም እንኳን ግድግዳ ላይ መሰቀል ራሱን የቻለ ጥፋት ባይሆንም ማለት ነው። ነገር ግን የተፈጠረበትን ዓላማ አሰናክለን ለሌላ ዓላማ ካዋለው ኃጢአት ሰራ ማለት ነው። ያ መሳሪያ ምናልባት ለአንድ ሰው የሆነ ነገር እያካፈልኩኝ እንደሆነ ይሰማኛል፣ ወገኖቼ ዘፈን የማንሰማው ሲኖታ ባወት ወገኖቼ፣ መልእክቱ መጥፎ ስለሆነ መልእክቱ ጥሩ ስለሆነ ዘፈን የማንሰማው ከዘፈን ጀርባ ያለው ዲያብሎስ ስለሆነ ነው። ለዓለምና ለስጋ የተሰዋ ስለሆነ ነው። እኔ ደግሞ ለአምላኬ ልሰዋ እንጂ የተፈጠርኩት ለዓለምና ለስጋ ላሸረግድ አይደለም የሚል አንድ ወጣት እፈልጋለሁኝ። ምናልባት የሆነ ነገር ተረድታችኋል ብዬ አስባለሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።